ጤና ይስጥልን የከበረ ሰላምታችን በመላው አለሞናችሁ ካል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን ብትሰሟቸው ብለን የመራረጥናቸውን ስፖርታዊ ጥንቅሮች ይዘንላችሁ መጠን፣ እስከ ፕሮግራማችን ፍጻሜ ስትቆዩ እናንተ ደግሞ ላይክ እያደረጋችሁ እንድታበረታቱን በትህትና ጠየቅን። ለሀሳብ አስተያየታችሁ አስቀድመን አመስግነናል። ውድ ቤተሰቦቻችን በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን እናንተ ውድ አድማጮቻችን እናደርሳለን። በባህር ማዶ የስፖርት የመረጃ ክፍለ ጊዜያችን የእግር ኳስ የበላይ ጠባቂ ፊፋ በፕሬዝዳንት ዣን ኢንፋንቲኖ እየተመራ ለእግር ኳስ አፍቃሪያን አዲስ እቅድ ይዤ መጥቻለሁ ብሏል። በሪያል ማድሪድ እና በታላላቆቹ እንደ ባርሴሎና ባሉ ክለቦች ውስጥም አዳዲስ ያገኘናቸው የዝውውር መረጃዎች አሉ። በቅደም ተከተል ለእናንተ ውድ አድማጮቻችን በዝውውር መረጃ ክፍለ ጊዜ እምናደርሳችሁ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ክፍለ ጊዜያችን በሚቀጥለው የውድድር ዓመት አንድ በአውሮፓ የሚሳተፍ ክለብ ፕሪሚየር ሊጉን ወክሎ ዛሬ መሸጡ ተረጋግጧል። የትኛው ክለብ የሚለውን ታደምጣላችሁ። በርካታ የቶትናም ደጋፊዎች የቶትናም ዝውውር ከምን ደረሰ ብላችሁን ነበር። ተጨማሪ መረጃዎችን ይዘነ መተናለ። በቢግ ሲክስ ክለብ እናነሳዋለን። ቶትንሃምን የሲቲዩ ተጫዋች በፍጹም ሲቲን አለቅም ኮንትራት እዚሁ እንዳለኝ ይታወቃል ስለሆነም ሲቲ እንመለቅበት እድል የለም አሉ ባልታዎች ናቸው መረጃዎቹ ብሏል። ቼልሲ ግብ ጠባቂውን በተመለከተ ፈላጊዎች ብቅ ብቅ ብሏል። ከዛ ውጪ ባለም ክለቦች ዋንጫ የሚሳተፈውን ቼልሲ ቤት መረጃዎችን ስናነሳ በባለፈው ሳምንት በተለይም ቼልሲ በጣም ለካርድ የቀለሉ ዳኛ ወይም ለካርድ ቅርብ የሆኑ ዳኛ ጨዋታ ይመራሉ ብለናችሁ ነበር። የአሁኑ የከፉ ናቸው። ፊሽካ ከነፉ ከእጃቸው ካርድ የማያጡ ዳኛ የቼልሲን ጨዋታ ይመራሉ። ቼልሲ በዚህ ጨዋታም ካላሸነፈና ፍላሚንጎ ካልተሸነፈ በስተቀር ፍልሚያው ከሞኒክ እንደሆነ ይታወቃል። ቼልሲ ቤት ተጨማሪ የቡድን ዜናዎችንም ይዘናል። ሜሎሽ ኬርኪዝ አንፊልድ ነው የሚገኘው። ውድ ቤተሰቦቻችን ተጨማሪ መረጃዎችን እናነሳለን። ስለ አዲሱ ፈራሚያችሁ ጆናታን ታ የሚለው ነገር አለ ሊቨርፑሊያን። ከዛ ውጭ ሕክምና ምርመራ እያደረገ ያለ የሊቨርፑል ተጫዋች አለ፣ ክለቡን እየተሰናበተ ነው። ሊቨርፑል ቤት ከዙር ጋር በተያያዘ በርካታ መረጃዎችን ይዘናል። ሊቨርፑሊያን እስከ ፕሮግራማችን ፍጻሜ ቆዩ። ስሙ ከአርሰናል ጋር የተያዘው ተጫዋች ወኪል መቀየሩ ተረጋግጧል። የቀድሞ የቼልሲ ሌጀንድ እና የአርሰናልም ሌጀንድ ነው በእርግጥ አርሰናል ሁሉን ነገር እርግፍ አድርጎ ትቶ አንድ አጥቂ ላይ ብቻ ነው ትኩረት ማድረግ ያለበት እያለ ነው። በአርሰናል በኩል ተጨማሪ መረጃዎችን እናነሳለን። አርሰናላውያን ቆዩን። ማንቸስተር ዩናይትድ የመረጃ ክፍለ ጊዜያችን አስራ አራት ቀን በኋላ አንድ ሁነት ዩናይትድ ቤት እንመለከታለን። ከዛ ውጪ ሰር ጂም ራትክሊፍ ወጪ ይቀንስልኛል ያሉትን ሁሉ በየአቅጣጫው ይተገብራሉ። ተረኞች ላይም በትራቸውን አሳርፈዋል። የዩናይትድ ተጫዋቾች ከሰሞኑ በማህበራዊ ትስስር ገጽ የሚያጋሩት ነገር መነጋገሪነቱ ሲቀጥል ተረኞቹ ሃሪ አማሽ አማደ ዲያሎ ፓትሪክ ዶርጉ ናቸው። ምን አዲስ ነገር አለ? ከእኛ ጋር ስትቆዩ የምታደምጡት ይሆናል። ውድ ቤተሰቦቻችን እኚህም ብቻ አይደሉም። በርከት ያሉ መረጃዎችን ይዘንላችኋል። ላይክ እያረጋችሁ እንድታበረታቱን ግን እናስቀድመን በትህትና እንጠይቃለን። ሀሳብ አስተያየት ካለ ልታጋሩን ትችላላችሁ። በየዕለቱም ለምታጋሩን ሀሳብ አስተያየት እውቅና እንሰጣለን። ከዛ በተጨማሪ ውድ ቤተሰቦቻችን ቤተሰሙን ካሻችሁም ሰብስክራይብ ማድረግ ይቻላል። ሀገራዊ ጉዳይ አስቀድመን እንጀምር። በመጨረሻ ሳምንት ላይ ይገኛል። የኢትዮጵያ ፕሪሚየር ሊግ ጨዋታዎች ባዳማ ሳይንስና ቴክኖሎጂ ስቴዲየም እየተካሄዱ ይገኛሉ። በመጨረሻ ሳምንት ላይ ከተመለከትናቸው ጨዋቶች አንደኛው ወላይታ ዲቻ ከድሬዳዋ ከተማ ያደረጉት ጨዋታ ነበረ። ወላይታ ዲቻ ዓመቱን በድል አጠናቋል። ብቸኛዋን የወላይታ ዲቻ ግብ አንድ ለዜሮ በሆነ ውጤት ድሬዳዋ ከተማን ሲያሸንፉት የድሮስ ኃይለ ማርያም ሰማንያኛው ደቂቃ ላይ ኳስና መረብን ማገናኘት ችሏል። አናነቦቹም በውድድር ዓመቱም የ48ኛ ነጥባቸውን ሲያሳኩ ድሬዳዋ ከተማ በ43 ነጥብ ዓመቱን አጠናቋል። ቀጣይ በኢትዮጵያ ፕሪምየር ሊግ ላይ ነኚህ ክለቦች የሚኖራቸው ደረጃ ወይም የቱን ይዘው ያጠናቅቃሉ በሚለው ላይ ደግሞ ሁሉ መጫወታዎች ተደርገው ሲጠናቀቁ እንደዚሁ ደረጃ ሰንጠረዡን የምናስታውሳችሆናል። ወደ ባህር ማዶ ስፖርታዊ ጥንቅራችን ደግሞ እንሻገር። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። የእግር ኳስ የበላይ ጠባቂ ፊፋ በዣን ኢንፋንቲኖ እየተመራ ለእግር ኳስ አፍቃሪያን የምስራች አለኝ ብሏል። ይሄም በአራት ዓመት ሊካሄድ የነበረውን የዓለም ክለቦች ዋንጫ በየሁለት ዓመቱ ማድረግ በሚቻልበት ሂደት ላይ እየመከረን ነው ብለዋል። ለቢታውቆ የዓለም ክለቦች ዋንጫ ልክ እንደ ፊፋ የዓለም ዋንጫ ሁሉ በየአራት ዓመቱ እንዲካሄድ ነበረ መጀመሪያ ዕቅድ የወጣለት አሁን ግን ውድድሩም እንግዲህ ለተመልካቾች እየተዝናኑ እንዲመለከቱ ለእግር ኳስ ቅርብ እንዲሆኑ በዛ ላይ ደግሞ ተጫዋቾች በየጊዜው ወጪያቸው እየጨመረ ነውና ክለቦች አቅም እንዲያዳብሩ በሚል የዓለም ክለቦች ዋንጫን በየሁለት ዓመቱ የማድረግ እቅድ አለኝ ብሏል። ፊፋ የአራት ዓመቱን ወደ ሁለት ዓመት ለመከለስ ስብሰባዎችን ወይም ጥናቶችን በቀጣ ያደርጋለሁ ብሏል። በሪያል ማድሪድ እና በፓቹካ ጨዋታ መካከል እንግዲህ በነበረ ሂደት ላይ ቱኒ ሩዲገር የዘረኝነት ጥቃት ደርሶብኛል ብሎ ነበረ። በካብሪል አማካኝነት የፓቹዋ ተጫዋች ነው በነገራችን ላይ። ይህን ጉዳይ ፊፋም እየመረመረው እንደነበረ እናም ዣቪ አሎንሶም የፊፋን ምርመራ እንጠብቃለን ብሎ ነበር። ፊፋ ከጥቂት ደቂቃዎች በፊት በዚህ ጉዳይ ለመግለጫ ሰጥቷል። ሁኔታውን ተመልክተናል፣ ከተለያዩ የካሜራ አንግሎችም ጥናት ምልከታዎችን አድርገን ነበረ። ነገር ግን የዘረኝነት ጥቃት ሩዲገር ላይ ስለመድረሱ የሚያሳይ ምንም አይነት ምልክት ልናገኝ አልቻልንም፣ የቪዲዮ ምልክቶችም ልናገኝ አልቻልንም ብሏል። ሩዲገር ግን ዘረኝነት ጥቃት ደረሰብኝ ብሎ ነበር። የፓቹካው ተጫዋች ከሂደቱ በኋላ ምላሽ ሰጥቷል። በፍጹም የዘረኝነት ጥቃት አይደለም፣ የተለመዱ ቃላቶችን የተጠቀምኩት ናም፣ ተነስ የሚል ቃልም ተጠቅሚያለሁኝ ብሎ አንዳንድ ቃላቶች የተጠቀመውን ይፋ አድርጓል። እሱም ከ ምናልባት ከስድብ አንጻር ሊቆጠር የሚችል ነገር ግን ከዘረኝነት ጥቃት ጋር በፍጹም ግንኙነት የሌለው ቃል ነው የተጠቀምኩት፣ ብሏል። ፊፋም ሁኔታዎችን ከተለያዩ የካሜራ እንግሎች ከተመለከቱት በኋላ ማስረጃ ማግኘት አልቻልኩም ብለዋል። ዣቪ አሎንሶ አሁን በማሰለጠነው ቡድን ውስጥ ስቴቨን ጄራርድን የሚያስታውሰኝ ሰው አለ ብሏል። በጓደኝነት ደረጃም በአብረው እንደተጫወቱ ይታወቃል፣ ስቴቨን ጄራርድና ዣቪ አሎንሶ በሊቨርፑል ቤት። እናም ፌድ ቫልቬርዴን ስመለከት የቀድሞው የቡድን አጋሬ ስቴቨን ጄራርድን ሁሉ ነገሩ ይመስላል ሲል ተደምጧል። በሪያል ማድሪድ ቤት የመጀመሪያ ድሉን በዚህ ሳምንት ፓቹካን ሶሽላንድ በማሸነፍ እንደጀመረ ይታወቃል። ሪያል ማድሪድ ቤትስ በዓለም ክለቦች ዋንጫ ራሱን በደንብ ያሳያል ተብሎ ሲጠበቅ በተለይም በላሊጋው በሁለተኛው ሲዝን ላይ የሲዝኑ ሁለተኛ አጋማሽ ላይ ማለት ነው። አስደናቂ ብቃቱን ያሳየ የአውሮፓ የወርቅ ጫማን ወሳጁ ኪሊያን ምባፔ በህመም ምክንያት ሁለት ጨዋታ እንዳመለጠው ይታወቃል። አሁን ከወደ ሪያል ማድሪድ አካባቢ እየወጡ ያለው መረጃዎች ኬሊያን ምባፔ በጨጓራው ህመም ምክንያት ሐሙስ ሬድ ሪያል ማድሪድ ከሳልዝበርግ ጋር የሚያደርገው ጨዋታ ላይ የመገኘቱ ነገር እጅግ በጣም አጠራጣሪ መሆኑ ተረጋግጧል። ከሰሞኑ ሆስፒታል ነበረም። ከዛ መውጣቱ ቢረጋገጥም ያው በጥብቅ የህክምና ምርመራ እየተደረገለት ወይም የህክምና እገዛም እየተደረገለት ጭምር እንደነበረ ነግረናችሁ ነበር። አሁን እየወጡ ባሉ መረጃዎች መሰረት ኬሊያን መባፔም ጥሩ የማገገም ሂደት ላይ ያለመሆኑን ተከትሎ የሳልስበርግ ጨዋታም ሊያመልጠው እንደሚችል ነው መረጃዎች እየወጡ የሚገኙት። ፔድሮ በላዚዮ ቤት በቅርቡ ኮንትራቱን አራዝሟል። አስደናቂ ውድድር ዓመትን አሳልፏል። ስለ ባሎንዶር ተጠይቆ ነበረም። አሁን በዚህ ሰዓት ባሎንዶርን ለማን ትሰጣለ ተብሎ የተጠየቀው ተጫዋቹ ያለምንም ጥርጥር ከማንም በላይ የባርሴሎና አማካኝ ስፍራ ተጫዋች ፔድሪ ይገባዋል ብለዋል በርካቶች ላሚን ያማል ኦስማን ዴምቤሌ ሳላህ ኬሊያን መባፔ ያሉ እንደሆነ ይታውቃል ራፊኒያን ጨምሮ ነገር ግን ፔድሮ በፍጹም የዘንድሮ ባሎንዶር ሽልማት የሚገባው ተጫዋች ፔድሪ ነው ብለዋል ያለምንም ጭቅጭቅ ነው ያለው እንደውም እሱ በዚህ ሰዓት የዓለማችን ምርጡ ተጫዋች እሱ ነው ሲል አወድሶታል እጅግ በጣም የተለየ እይታ ነው አንድም ሰው ከባሎንዶር ሽልማት ጋር በተያዘ መከራከሪያ ሲያነሳ ወይ ላሚን ያማል አሊያም ዴምቤሌ አልፎ አልፎ እንደ ኬሊያን መባፔ ሳላህና ራፊንያ ይነሳሉ እንጂ ፔድሪ ስሙ ሲነሳ አልሰማንም ነበር። አንድሬስ ክሪስቴንሰንም ከባርሴሎና በዚህ ክረምት እንደሚለያይ ተረጋግጧል። ባርሴሎና በርካታ አማራጮች በቦታው ይዟል። በዛ ላይ ደግሞ የወጪና ገቢ ችግር እንዳለበት ይታወቃል። የላሊጋው ፕሬዝዳንት ዣቬር ቴባዝም ከሰሞኑ ማስጠንቀቂያ እየሰጡ እንደነበረ ይታወቃል። ለባርሴሎና ወጪና ገቢያችሁን ካላስተካከላችሁ ስላስፈረማችሁ ብቻ ተጫዋች አታጫውቱም፣ የዳኒ ኦሎሞን አይነት ሂደት አትደግሙትም እያሏቸው ነበረ። አሁን በባርሴሎና በኩል ቅናሽ ውስጥ የተያዙ ተጫዋቾች አንድሬስ ክሪስቴንሰን ነው። ተጫዋቹ ለሌሎች ክለቦች እንግዲህ ራሱን ሲያቀርብ የደሞዝ ቅናሽም የማድረግ እቅድ እንዳለው ፋብሪዞ ሮማኖ አስነብበዋል። ከሰሞኑ ሁዋን ጋርሻን በ30 ነጥብ 3 ሚሊዮን ዩሮ ማስፈረማቸው ይታወቃል። ከኢስፓኞል በነገራችን ላይ በባርሴሎና ታሪክ ሁለተኛ ውዱ ግብ ጠባቂ ነው። ኔቶን በ38 ነጥብ 2 ሚሊዮን ዩሮ አስፈረመው ነበረ። ውዱ ግብ ጠባቂ እሱ ነው። አሁን ሁዋን ጋርሻ በባርሴሎና ታሪክ ሁለተኛ ውዱ ግብ ጠባቂ ሆኗል። ክሊንሰን የሚባል ግብ ጠባቂያቸውን ከዚህ በፊት በ149 ሚሊዮን ዩሮ አሁን ክለቡን እንዲለቅ እየተገፋ የሚገኘው ቴርስቴገን ወደ 138 ሚሊዮን ዩሮ ሶስተኛው ነው። አራተኛው ክላውዲዮ ብራቮ ነው። ወደ 138 ሚሊዮን አውጥተውበት ነበረ። ይህ ግብ ጠባቂ ጋር በተያዘ ከሰሞኑ በርከት ያሉ መረጃዎችን ስናደርሳችሁ እንደነበረ ይታወቃል። አልሂላሎች ቲዮ ሄርናንዴዝን ዝውውር አሁንም አጥብቀው እየሰሩበት ይገኛሉ። ከአለም ክለቦች አንጫ በፊት ነበረ ተጫዋቹን የግላቸው ማድረግ የፈለጉት አልተሳካም። አሁንም ግን ጠንካራ ድርድር እያደረጉ ነው። በተለይም ተጫዋቹን ማሳመን ላይ ነው ነገሮች በጣም የከበዳቸው። ተጫዋቹ የአውሮፓን ቆይታ ቀድሚያ ይሰጣል። በተለይም አትሌቲኮ ማሬድ መጫወት ይፈልጋል። ፋብሪዞ እንዳስነበበውም ከሆነ አልሂላሎች ዳግም ተጫዋቹን ላይ ድርድር ጀምሯል። በተለይም በተጫዋቹ በኩል ወኪሉንእናሱን የማሳመን ስራው አሁንም ተጠናክሮ እንደቀጠለ ነው ይፋ ያደረገው። ባየርን ሊቨርፑልሰን ማሊክ ቴልማንን ከፒኤስቪ ለማስፈረም ጠንካራ ድርድር እያደረገ እንደሆነ ስካይ ስፖርት ጀርመን ያስነብቧል። በርካታ የቡድኑን ቁልፍ ተጫዋቾች ያጣው ባየር ሊቨርፑልሰን አሁን ደግሞ ተጫዋች ወደ ማስፈረም ተመልሷል። ፍሎሪያን ቨርዝ እና እንደዚሁም ደግሞ ጀሬሚ ፍሪፖንግን የመሰሉ ተጫዋቾች በሊቨርፑል ከተነጠቀ በኋላ በቡድን ውስጥ እንደ ጆናታን ታም ያለን ተጫዋች በነጻ ቶታል አሰልጣኝ ዣቪ አሎንሶን ተክቷል። ተጫዋቾቹን የመተካት ሂደት ደግሞ ሲቀጥል ማሊክ ቴልማንን ከፒስቪ ለማስፈረም ድርድር ጀምረዋል። ሞናኮ በግርኳስ ውስጥ በፈረንሳይ እግር ኳስ ውስጥ ማይረሳ ቡድን እንደሆነ ይታወቃል። በትልቁ በተለይም በፈረንሳይ ሊግ ውስጥ ትልቅ ስምና ክብር ያለው ክለብ እንደሆነ ይታወቃል። ተጫዋቾችን ለማምጣት ጠንካራ ስራዎችን እየሰራ ነው። በዚህ ዓመት የፖል ላቤል ፖግባ ኮንትራት በቀጣይ ቀን ይጠበቃል። አሁን ደግሞ አንሶፋቲን ከባርሴሎና ለማስፈረም አብዛኛው ስራ ተጠናቋል። የሕክምና ምርመራ ቀጠሮም በቀጣይ ቀን ለመያዝ እቅድ ተይዟል የተባለው ይህ ዝውውር እንደሚፈጸምም ፋብሪዚዮ ሮማኖ አረጋግጧል። ስለሆነም ፖግባና እንደዚሁም ደግሞ አንሶፋቲ በቀጣይ ቀናት የሞናኮ ተጫዋቾች ይሆናሉ ማለት ነው። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁም። ከተወዳጁ የእንግሊዝ ፕሪምየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። አሜሪካዊ ባለሀብት ጆን ቴክስተር በክሪስታል ፓላስ ያላቸውን ድርሻ ለመሸጥ ከስምነት ደርሰዋል። የኒውዮርክ ጄትስ ባለቤት ዋይድ ጆንሰን የክሪስታል ፓላስን 43 በመቶ ድርሻም ከጆን ቴክስተር በ200 ሚሊዮን ለመግዛት መስማማቱ ተረጋግጧል። ጆን ቴክስተር ክሪስታል ፓላስን በባለቤትነት ከያዙ ባለሀብቶች አንዱ ሲሆን የኦሎምፒክ ሊዮንና የብራዚል ክለብ ቦታፎጎ ባለቤትም ናቸው። ክለቡ ለሌላ ባለ ሀብት መሸጡ ክሪስታል ፓላስ በቀጣይ በኤሮፕ ሊግ እንዲሳተፍ ያደርገዋል። በአንድ ባለ ሀብት ስር የሚያዝ ክለብ በአንድ የአውሮፓ መድረክ ስር እንደማይሳተፍ ይታወቃል። ክሪስታል ፓላስ ከኦሎምፒክ ሊኦን በአንድ ባለ ሀብት መያዝን ተከትሎ በይፋ ሕግ መሰረት በኤሮፕ ሊግ መሳተፍ ጥያቄ ምልክት ውስጥ ወድቆ እንደነበር ይታወቃል። ስለሆነም በአውሮፓ መድረክ ከሚሳተፉ የፕሪሚየር ሊግ ክለቦች ለሽያጭ የቀረበው የኦሊቨር ግላስነሩ ቡድን ክሪስታል ፓላስ ነበር። ቶትንሃሞች ኮኒ ዲ ዊንተርን ለማምጣት ፍላጎት እንዳላቸው ተረጋግጧል። በተለይም ኪዩት ሮሜሮን ለመሸጥ ቅርብ ናቸው። ተጫዋቹ ሊለቅ የሚችልበት ሰፊ እድል አለ እናም ኮኒ ዲ ዊንተርን ለማምጣት ደግሞ እስከ 30 ሚሊዮን ሮ የዝውውር ሂሳብ እንደሚጠበቅባቸው ቤን ጃኮብስ አስነብቧል። ተጫዋቹን ለማምጣት ስራዎችን ጀምረዋል። በእርግጥ የሮሜሮ መልቀቅ ጉዳይ የሚቀር አይመስልም። ወደ አትሌቲኮ ማሪ ለማምራት ፍቃዱንም ጭምር እንደሰጠ ይታወቃል። በቀጠ ቀናት ደግሞ ይህን ዝውውር እድገት የምናደርሳችሁ ይሆናል። ኒካስል ዩናይትድ እና በርንሌ መካከል የሚደረገው ድርድር ዛሬም እንደቀጠለ ፋብሪዚዮ ሮማኖ ያስነብቧል። በርንሌ በእርግጥ ግብ ጠባቂ ለማምጣት ሰፊ ስራ እየሰሩ እንደሆነ ይታወቃል። በጀምስ ትራንስፎርድ በኩል ያለው ፍላጎት ከፍ ያለ ነው። በኒካስል ዩናይትድ በኩል ውይቱ ዛሬም ቀጥሎ ሲካሄድ ተጫዋቹ በዚህ ክረምት ክለቡን ለቆ ወደ ኒካስል ዩናይትድ የማምራት ፍላጎት አለው እየተባለ ነው። ስለዚህ እዚህም ግብ ጠባቂ ዝውውር እውንም ይሆን ይመስላል። አሰልጣኛቸውን በቶተንሃም ሆትስፐርስ የተነጠቁት ብሬንትፎርዶች የቆመ ኳስ አሰልጣኛቸው ኬት አንድሪውስን ዋና አሰልጣኝ አድርገው ለመቅጠር መቃረባቸውን ቤን ጃኮብስ አረጋግጧል። ስለሆነም በቀጣይ ቀናት እኚህ የቆሙ ኳስ አሰልጣኝ ቶማስ ፍራንክን በመተካት የብሬንትፎርድ ዋና አሰልጣኝ ተደርገው እንደሚሾሙም ነው ቤን ጃኮብስ ያስነበበው። ኤኬ ጉንዶዋን ስሙ በስፋት ከጋላታሳራይ እና ከቱርክ ክለቦች ጋር ተያያዘ። እሱ ዛሬ ከጋዜጠኞች ጋር በነበረው ቆይታ ግን ሐሰት ብሎታል። አንድ አመት ኮንትራት በሲቲ ቤት ይቀረኛል። በማይሰር ሲቲ እጅግ በጣም ደስተኛ ነኝ። ሁሉም ሰው ይሄን የሚያውቅ ይመስለኛል ብለዋል። ለመጫወት፣ ለመወዳደር፣ በቦታ ለመፋለምና እግር ኳስን ለመጫወት አሁንም ዝግጁ ነኝ ብለዋል። በራሴ እምነት አለኝ። ረጅም አመታትን በከፍተኛ ደረጃ መጫወት እንደምችል ይሄ እርግጠኛ ሆኜ የምነግራችሁ ነገር ነው። አሁንም ራሴን በደንብ ማሳየት እችላለሁ። አምና በጉዳት ካልተሰለፍኩባቸው ጨዋታዎች ውጭ በነበረኝ ጨዋታ ላይ ራሴን በደንብ አሳይቻለሁ ብለዋል። ሁሌም አለውም ሁሌም ዝግጁ ነኝ። በትልቅ ደረጃ መጫወት ፈልጋለሁ። በዚህ ክለብም ረጅም ጊዜ ማሳለፍ ፈልጋለሁ ብለዋል። አልአይንን ስድስት ለባዶ ባሸነፉበት ጨዋታ ሁለት ግብ አስቆጥሯል። የመጀመሪያዋ ግብ ደግሞ ምናልባትም በዘመናችን ዘጠኝ ቁጥር አጥቂዎች፣ አሊያም ብዙ ጊዜ ሊዮኔል አንድሬስ ሜሲ እንደዚህ አይነት ግቦችን ሲያስቆጥር ተመልክተናል። ኤካይ ጉንዶዋን ፍጹም አስደናቂ ግብ ነበረ። በጨዋታውም ላይ የመክፈቻዋ ግብ ሲያስቆጥር ዌስት ሃም የቼልሲውን ግብ ጠባቂ ሁኔታ መከታተል ጀምሯል። ሮቤርት ሳንቼዝን በቼልሲ ታሪክ አንጋፋው ግብ ጠባቂ አይደለም ያለው ሮበርት ሳንቼዝ የቼልሲ ግብ ጠባቂ ሆኖ የመቆየቱ ነገር ጥያቄ ምልክት ውስጥ እንደገባ ይታወቃል። በነገራችን ላይም ተጫዋቹ በዝውውር መስኮቱ ላይ ቼልሲን የመልቀቅ ዕድሉ ሰፊ እንደሆነ ሳለ፣ እሱ ግን በቼልሲ ቤት አሁንም ለቦታው የመፋለም ቅድሚያ እንደሚሰጥ ተናግሯል። ዌስትሃሞች ግን ምናልባት ቼልሲ ለገበያ የሚያቀርቡት ከሆነና የዝውውር ሳ የሚለጥፉበት ከሆነ ሁኔታውን እየተከታተሉ ነው ተብሏል። እስካሁን በፊፋ የዓለም ክለቦች ዋንጫ ጨዋታ ከቼልሲው ፔድሮ ኔቶ የበለጠ የተሳኩ ድሪብሎችን ያደረገ ተጫዋች የለም። በሁለት ጨዋታ ስምንት የተሳኩ ድሪብሎችን ያደረገ ቀዳሚ ተጫዋች ነው። ለቼልሲም በጣም ቁልፍ ተጫዋች ነው። በነገራችን ላይ በዚህ ዓመት በመጣበት ዓመት ላይ ቀላል የሚባል ሚና አይደለም ሲወጣ የነበረው። ለማንኛውም ይህ ተጫዋች በድሪብል ደረጃ ስኬታማው ተጫዋች ነው እስካሁን በሁለቱ ጨዋታዎች ላይ ቼልሲና ዳኝነት ጥሩ ቁርኝት አልነበራቸውም ባለፉት አራት ጨዋታ ሁለት ቀይ ካርድ ለተጫዋቾቻቸው ሰጥቷል በእርግጥ ሁለቱንም ጃክሰን የተመለከተው ታዲያ በመጨረሻው የምድብ ጨዋታ ቼልሲና ኤስፔራንሴ ሲጫወቱ ፊሽካ ከነፉ ከእጃቸው ካርድ የማይጠፋ ሊቢተር ናቸው የተመደቡላቸው የአል ፋልኮነ ፔሪዝ ይባላሉ ዳኛው ጨዋታውን ሲመሩ ባለፉት ሁለት የውድድር ዘመናት 354 ቢጫ ካርድ የመዘሱ ሲሆን 23 ቀይ ካርዶችን በሰባ ጨዋታ ብቻ ለእያንዳንዱ ክለብ ላጫወቱት ስም ናካፋፍለዋል። በተጨማሪም ዳኛው በአለፈው የውድድር ዓመት በ22 ጨዋታ 121 ቢጫ ካርድና አስር ቀይ ካርዶችን መዘዋል። ቼልሲና ዳኝነት ጥሩ ቁርኝት የላቸውም። በተለይም ደግሞ ቼልሲ ይህን ጨዋታ አሸንፎ የፍላሚንጎንም መሸነፍ እንደሚጠበቅ ይታወቃል። ምክንያቱም ደግሞ ግዙፉን ባየር ሞኒክን በጥሎ ማለፍ ጨዋታ ላለመፋለም ማለት ነው። ዳኛው ደግሞ ከአሁኑ አሳሳቢና አነጋጋሪ ሆኗል። ባለፈውም ሳምንት እንዲሁ አይነት አልቢትር ተመድበው ጃክሰንን በጥቂት ደቂቃ ውስጥ በቀይ ካርድ ከሜዳ እንዳሰናበቱት የሚዘነጋ አይደለም። ሜሎሽ ኬርኪዝ ወደ ሊቨርፑል መጥቷል። የሕክምና ምርመራውን እያደረገ ይገኛል፣ በዚህ ሰዓት ላይ። በነገራችን ላይ ሜሎሽ ኬርኪዝ የሕክምና ምርመራውን ለማድረግ አንፊልድ ሲገኝ መላ ቤተሰቡን ይዞ እንደተገኘ ተረጋግጧል። 40 ሚሊየን ፓውንድ አጠቃላይ የዝውውር ሂሳቡ እንደሆነ ይታወቃል። ከሰዓታት በኋላ ውድ ቤተሰቦቻችን ሊቨርፑሎች አዲሱ ፈራሚያቸውን ይፋ ያደርጋሉ። እኛም መረጃውን ተከታትለን በተለይ መከምና ምርመራውን በተሳካ ሁኔታ አጠናቀቀ አላጠናቀቀ የሚለውንና የፊርማውን ሂደት ተከታትለን ሊቨርፑላውያን እናጋራችኋለን። ጆናታንታ ለሊቨርፑሉ አዲሱ ተጫዋች ፍሎሪያን ቬርዝ ሐሳቡን ወይም መልእክቱን አጋርቷል። ለአምስት ዓመታት በሜዳ ላይ ለእያንዳንዱ ድል ካንተ ጋር መታገል ትልቅ ክብር ነበረ ብሏል። ጆናታንታ በእርግጥ እሱም ክለቡን ለቆሞኒክ እንደተቀላቀለ ይታወቃል። አንተ ከሜዳ ውጪም እጅግ በጣም ጥሩ ስብና የነበረ ሰሆነ ለዚህ በአዲሱ ክለብ ጤናና ስኬትን እንዲሁም ደስታ እመኝልሃለሁ ከሊቨርፑል ጋር ትልልቅ ዋንጫዎችንም እንደምታሳካ እርግጠኛ ነኝ ብለዋል በጀርመን ብሔራዊ ቡድን እንገናኛለን እና ምናልባት አንድ ሜዳ ላይ እርስ በርሳችንም በተቃራኒው ልንፋለም እንችላለን ብለዋል ያው አንድ ላይ ለባየር ሌቨርኩዘን ተፋልመው ያለ ሽንፈት የቡንደስ ሊጋን ዋንጫ ያሳኩት ጆናታን ታህ እንደዚሁም ፍሎሪያን ቪርትዝ በአውሮፓ ሻምፒዮንስ ሊግ ሞኒክ ከሊቨርፑል ከተፋለሙ አንዱ አጥቂ አንዱ ተጠቂ፣ አንዱ አጥቂ አንዱ ተከላካይ ሆነው ሊፋለሙም ይችላሉ። ናታን ፊሊፕስ ወደ ዌስት ብሮሚች አልቢዮን የሚያደርገውን ዝውውር ለማጠናቀቅ የሕክምና ምርመራ እያደረገ መሆኑን ሰምተናል። ስለሆነም ሊቨርፑሎች ተጫዋቹን ለመሸጥ ዝግጁ እንደነበሩ ይታወቃል። በሰዓታት ውስጥ ሌላ የሚጠናቀቀው ትልቅ ዝውውር ይሆናል። የዣራል ኳንሳ ዝውውርን በተመለከተ ውድ ቤተሰቦቻችን ከአንድ ዓመት በታች የአውሮፓ ዋንጫ ጨዋታ ላይ መሆኑን ተከትሎ ወደ ባየር ሌቨርኩሰን የሚያደርገው ዝውውር ከውድድሩ መጠናቀቅ በኋላ እንደሚሆን ተረጋግጧል። ስካይ ስፖርት መረጃውን ይዞት ወጥቷል። አጠቃላይ ወደ 40 ሚሊዮን ፓውንድ በሚጠጋ የዝውውር ሂሳብና ሊቨርፑል በአሻው ሰዓት ወይም በክረምት ላይ በተለይም በክረምት ላይ ተጫዋቹን የመግዛት አንቀጽ ያካተተ ዝውውር እንደተፈጸመ ይታወቃል። ዩራጋይ የፊት መስመር አጥቂ ዳርዊን ኑኔዝ በዚህ ክረምት ሊቨርፑልን ይለቃል ተብሎ ከሚጠበቁ ተጫዋቾች አንዱ እንደነበረ ይታወቃል። አሁን ላይ ዳርዊን ኑኔዝ የጣሊያን ሼሮን ክለብ ናፖሊ ለመቀላቀል ተስማምቷል። ይሁን እንጂ ለዝውሩ እውን መሆን ናፖሊ በተጫዋቹ ዝውር ሂሳብ ዙሪያ ከሊቨርፑል ጋር ከስምነት መድረስ ይጠበቅባቸዋል። ኬቨን ደብሮናን በነፃ ዝውር ያስፈረሙት ናፖሊ በዝውር ገበያው ከፕሪሚየር ሊግ ተጫዋችን መውሰድ ስራዬ ብለውታል። አስቀድመውም አምና ከዩናይትድ ወሰዱት ስኮት መክቶሚኔ ስኩዴቶን ማንሳታቸው አይዘነጋም። አሰልጣኝ አንቶኒዮ ኮንቴ በዚህ ክረምት ቡድኑ እንዲያጠናክሩ 200 ሚሊዮን ዩሮ ድረስ እንደሚሰጣቸው የጣሊያን መገናኛ ብዙን አረጋግጠዋል። የዳርዊን ኑኔዝ ወደ ሊቨርፑል መፈረሚያ ሂሳብ እስከ 70 ሚሊዮን ፓውንድ አካባቢ ነበረ። በስንት ይሸጡላቸዋል ቀጣይ ይጠበቃል። ኑኔዝ ግን ለናፖሊ ለመጫወት እንደዚሁ ፍቃዱን ሰጥቷል። መሀመድ ኩዱስ ከሰሞኑ ከአርሰናል ጋር ማርቲኔሊ ይለያያል በሚል መረጃዎች ከወጡ በኋላ ስሙ እየተያዘ እንደነበረ ይታወቃል። አርሰናል ከሱ ጋር የመጀመሪያ ደረጃ ውይይት አላደረገም። በእርግጥ ኩዱስ ከጁላይ አንድ እስከ 10 ድረስ የሚሰራ የ10 ቀን የመልቀቂያ አንቀጽ አለው። የፕሪሚየር ሊግ ክለቦች 85 ሚሊዮን ፓውንድ ይጠበቅባቸዋል። ለክረምት የዝውር መስኮት ሲል ወኪል ቀይሯል። ምናልባት ዝውሩን እንዲያፈጥኑለት ነው እየተባለ ይገኛል አርሰናል ግን 85 ሚሊየን ፓውንድ ለዚህ ተጫዋች እንደማይከፍል ተረጋግጧል። ለሼሽኮም አይከፍሉትም፣ ይሄንን ሂሳብ እንኳን ለመሐመድ ኩዱስ። በአርሰናል የዝውውር ፖሊሲ ውስጥ ገንዘብ በቀላሉ የሚወጣ ነገር እንዳልሆነ ይታወቃል። ለማንኛውም ኩዱስ ለፈላጊዎቹ ራሱን ለማቅረብ ሲል ወኪል ቀይሯል። አርሰናል ግን 85 ሚሊየን ፓውንድ ከፍሎ ዝውውር እንደማይፈጽም ስካይ ስፖርት አረጋግጧል። የቀድሞ የአርሰናልና የቼልሲ ተከላካይ ዊልያም ጋላስ አርሰናል ቪክተር ዲዮኬሬስክን ለማስፈረም ከሚደረገው ፉክክር መውጣት እንዳለበት ያምናል ብለዋል። ዮክሬስክ ጥሩ ተጫዋች ነው፣ ነገር ግን ለአርሰናል የተሻለ ተጫዋች የኒካስል ዩናይትድ ዋጥቂ አሌክሳንደር ኢሳክ ነው በማለት ተናግሯል። ለዚህም አርሰናል አሌክሳንደር ኢሳክን ለማስፈረም ባንኩን መስበር ሳይኖርበት እንደማይቀር ተናግሯል። እሱ ለኢሳክ ምናልባት የፕሪምየር ሊግ ልምድ አለው፣ ጥርጥር የለውም በኳሊቲ ደረጃ ግን ለደጋፊዎች እንቶ ጌኬሬስ፣ ሴሽኮ፣ አሌክሳንደር ኢሳክ የቱ ይሻላል በሚለው አርሰናል ከዝውውር ፖሊሲው አንጻር ዝቅተኛ ወጪ ያለውን ተጫዋች ያስፈርማል ተብሎ ይታሰባል። ኢሳክን አስቀድሞ ከዚህ ዝውውር የወጡት ኒውካስል 150 ሚሊዮን ድሮ በላይ ስለሚጠይቅ ነው። አሁን ከሼሽኮም ዝውውር በተመሳይ በእንደዚሁ አይነት መንገድ ሊወጣ አርሰናል ከጫፍ ደርሷል። እንደውም ሚረር ስፖርት እንዳስነበበው ከሆነ አርሰናል ከቤንጃሚን ሼሽኮ ይልቅ ጌኬሬስ ላይ ትኩረት ያደርጋል የሚልም መረጃ ወጥቷል። ጋላስ ግን አርሰናል የወጣውን አውጥቶ ካዝናውንም ሰብሮ ቢሆን አሌክሳንደር ኢሳክን የሚያመጣ ቀጣይ ዓመት ዋንጫ ለማንሳት ቁልፍ ሚና ሊኖረው ይችላል እያለ ነው። የአርሰናል ደጋፊዎች በዚህ ዙሪያ መልዕክታችሁን አጋሩን የማርቲን ኦዴጋርድ የብሔራዊ ቡድን አጋር ነው ኤርሊንግ ብራውት ሃላንድ በፕሪምየር ሊጉ በተቃራኒው ሆኖ ይፋለማሉ፣ ለሲቲ እና ለአርሰናል። ከሰሞኑ ኦዴጋርድ ተሞሽሮ ነበረ። እናም የሀገሩን ልጅ ኤርሊንግ ሃላንድን ጠርቶት ነበረ በፕሮግራሙ ላይ። ፔፕ ጋርዲዮላ ግን የዓለም ክለቦች ዋንጫ እየተሳተፍን ንቅንቅ የለም ብለው አስቀርተውታል። ከሰሞኑ በጋዜጠኞች ለቀረበለትም ጥያቄ ጋርዲዮላ ስላልፈቀደ የሀገሬ ልጅ ሰርግ ላይ አልታደምኩም ሲል ምላሽ ሰጥቷል። ማይሰር ዩናይትድ ተጫዋቾች ከ14 ቀን በኋላ ማለትም በፈረንጆች ጁላይ 7 ለፕሪሲዝን ልምምድ ካሪንግተን ይሰባሰባሉ። አሁን ጥያቄው ማንቸስተር ዩናይትድ እስከዛ ማንን ወደ ቡድኑ ከማቲያስ ኩንሃና ከዲያጎ ሊዮን ቀጥሎ ይቀላቀላል የሚለው ጥያቄ እንዳለ ሆኖ እነራሽፈርድ፣ አንቶኒ እንደዚሁም አሌሃንድሮ ጋርናቾን ጨምሮ። ወደ ቡድኑ ተቀላቅለው አብረው ልምምድ ይሰራሉ አይሰሩም በሚለው ጉዳይ ላይ ውሳኔ አልተወሰነም። በትልቁ ዩናይትድ ቤት የሚጠበቀው ነገር በነገራችን ላይ ከዝውውር መስኮቱ ጎን ለጎን እነኚህ ተጫዋቾች ቡድኑን ይቀላቀላሉ የሚለው ነው። ለማንኛውም ሩበን አሞሪ ከፕሪሲዝን ጨዋታ በፊት ቡድናቸው ሙሉ እንዲሆን እና ፈራሚዎቹ እንዲታወቁ ተሰናባቾቹም እንዲለዩ ፍላጎት እንዳላቸው ለቦርዱ አሳውቀዋል። አስራ አራት ቀናት በዩናይትድ ቤት በርካታ አዳዲስ ነገሮችም እንዲጠበቃሉ። ሰርጂም ራክሊፍ ወጪ ቀንስልኛል ያሉትን ወይም ያሰቡትን ወጪ ቀንስልኛል ብለው ያሰቡትን ነገር ከማድረግ ወደኋላ ዞር እንደማይሉ ይታወቃል። እንግዲህ የሳቸውን የስንብት በትር በርካቶች ላይ አርፏል። ማይሰር ዩናይትድ ከፍተኛ ምልመላ ክፍል አባላትን ወደ አስር ዝቅ አድረግ ያለው ብሏል። ከዚህ ቀደም በዚህ ክፍል ውስጥ ከመቶ በላይ መልማዮች ነበሩ። ካለፉት ያልተሳኩብን ምልመላዎች በኋላ መቶ በዛ፣ አስር በቂ ነው ብለዋል። በአስር ጥራት ያላችሁ ተጫዋቾችን መለመላችሁ ወደ ቡድኑ አምጡ ብለው ከመቶ ወደ አስር ቀንሷል። ምናልባት ተገቢ ይመስላል። ዩናይትድ ያን እንዴት አገኛችሁት? መልከታችሁን እንደዚሁ አጋሩን። ከሰሞኑ የዩናይትድ ተጫዋቾች ልምምድ በግላቸው እየሰሩ ነው። በርካታ ተጫዋቾች ይህን እያደረጉ ይገኛሉ። ሃሪ አማስ በዛሬው ልምምር ላይ የሪያል ማድሪድን ሙሉ መለያ ለብሶ ሰራ። አማድ ዲያሎ የብራይተን ኤንድ ሆቫልቬንን መለያ ለብሶ ሰራ። እንደዚሁም ፓትሪክ ዶርጉ የሮማን መለያ ለብሶ ትሬኒንግ ሲሰራ ተመለከት ነው። የአሌሃንድሮ ጋርናቾስ የራሽፈርድን አጋርነት ለማሳየት የአስቶንቪላ ቤት ራሽፈርድ የሚለብሰውን መለያ ለብሶ በማህበራዊ ትስስር ገጹ ላይ እያጋራ ይገኛልና፣ ከሰሞኑ የዩናይተድ ተጫዋቾች በግላቸው ልምምድ ሲሰሩ የሌሎች ክለቦችን መለያ መርጠዋል ወይም የሌሎች ክለቦችን መለያ ለብሰው መስራት ጀምሯል። ጉዳዩ በማህበራዊ ትስስር ገጽ ላይ አነጋጋሪነቱ እንደቀጠለ ነው። እኛም ለዛ ነበር ለዩናይተድ ያ ልናጋራችሁ መረጃውን ይዘን የመጣን። ቃል ስፖርት ዩቲዩብ ቻናል የሰዓቱ መረጃ ይሄን ይመስል ነበር። ከጥቂት ደቂቃዎች በኋላ ተመልሰን እንገናኝ። አሁኑን አበቃን። ሰናይ ጊዜ።